እጅግ በጣም በብዙ ሁኔታ እየለፋችሁ ትሬን እያደረጋችሁ ተገቢውን የሆነ ፕሮቲን ወይም ደግሞ አመጋገብ እየተመገባችሁ፣ ያ ብቻ አይደለም፣ በቂ የሆነ ረፍት እያረጋችሁ እንቅልፍ እየተኛችሁ፣ አንዳንድ ጊዜ ግን የጡንቻ እድገት ይገግማል። አንዳንዶቻችሁ በፊት ጥሩ እድገት ነበረኝ አሁን ግን ቆሟል ብላችሁም ልትሉ ትችላላችሁ። ለዚህ መነሻ መንስኤው ምንድን ነው? መፍትሄውስ ምንድን ነው? የሚለውን እንመለከታለን ማለት ነው። ከቪዲዮችን ጅማሮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። ስትቆዩ እንግዲህ እንደተለመደው እንግዲህ ቪፒን በማብራት ላይክ በማድረግ እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ቢሆን ደግሞ ቤታችንን በከፍተኛ ሁኔታ ያሳድገዋል ማለት ነው። ለማንኛውም አብረን እንቆይ። በመግቢያ ላይ እንግዲህ የጠቀስኩላችሁ ችግር ማለትም ተገቢው የሆነ ነገር እያደረግን ነገር ግን ጡንቻችን ያለማድረጉ ችግር፣ አንዳንዴ ፐርፌክት ነው የምንለውን የትሬኒንግ ወርካውት ፕላንም እየተጠቀምን ለውጥ ያለማየታችን ትልቁ ችግር እንግዲህ አናቦሊክ ሬዚስታንስ እንለዋለን። ይሄ ምን ማለት መሰላችሁ? ግልጽ ላድርግላችሁ። አንድ ሰው በሰውነት ውስጥ ያለ ኬሚካል ሪአክሽኖች አሉ፣ ይሄንን ሜታቦሊዝም እንለዋለን። ከሜታቦሊዝም ውስጥ አንደኛው አናቦሊዝም የምንለው ሰውነታችን ውስጥ የገባውን ንጥረ ነገር ተጠቅሞ ሰውነታችን ወደሚፈልጋቸው ሞለኪሎች ወይም ወደሚፈልጋቸው ንጥረ ነገር የመቀየር ሂደት ነው። ምን የምንለው አናቦሊክ የምንለው። ስለዚህ አንድ ሰው አናቦሊክ ሬዚስተንስ አለው ማለት ሰውነት ውስጥ የገቡትን ንጥረ ነገሮች ወይም ሰውነት ውስጥ ያሉትን ነገሮች በቀላሉ መቀየርና መጠቀም አይችልም፣ ወይም ደግሞ ያንን መጠቀም አቁሟል ማለት ነው። እንግዲህ ለምን የሚለው ነው በጣም ወሳኝ ነው ብዬ የማስበው። ምክንያቱም ትክክለኛ ትሬኒንግ እየተጠቀማችሁ ነው፣ ቤስት የሚባል ወርካውት እያደረጋችሁ ነው። ያ ብቻ አይደለም፣ ትክክለኛ የሆነ ወይም ጥሩ ፕሮቲን እየተመገባችሁ ነው። ከዚህ በተጨማሪ ደግሞ በቂ ረፍት እያደረጋችሁ ነው። ታዲያ ሰውነታችሁ ውስጥ ምን እየተፈጠረ ነው? ምንድን ነው ፕላቶ ውስጥ እንዲገባና ጡንቻችሁ እድገቱን አናቦሊክ ሬዚስታንስ ውስጥ እንዲከት የሚያደርገው የሚለውን ለመመልከት እንሞክራለን ማለት ነው። እንግዲህ አናቦሊክ ማለት ቅድም ብያችኋለሁ፣ ይህንን ሬዚስት ማድረግ ወይም ይህንን መቃወም ማለት ሰውነታችን በቃ ያንን ነገር ወይም የሚገባለትን ፕሮቲንም ይሁን ኤክሰርሳይስም ወይም ደግሞ ይሄ የሚያነሳሳ ትሪገር የሚባለውን ፖይንት ማዳመጥ አቁሟል ማለት ነው። ስለዚህ ሰውነታችሁ ምንም አይነት ጫና ብትሰጡት ምላሽ መስጠት ያቆማል ወይም ደግሞ ይዘጋል ማለት ነው። ስለዚህ ምላሽ መስጠት ካቆመና ከዘጋ ሙሉ ለሙሉ የጡንቻ ግንባታ ምን ይሆናል ማለት ነው ዜሮ። ለምንድን ነው የሚዘጋው? በተገቢ ሁኔታ ትሬኒንግ እያረግኩኝ በተገቢ ሁኔታ እየተመገብኩኝ በተገቢ ሁኔታ እንቅልፌን እየተኛው ለምንድን ነው የሚዘጋው? እንግዲህ የዚህ ምክንያቱ በዋነኝነት አሁን የምጠቅስላችሁ ችግሮች ውስጥ አንደኛው ወይም ደግሞ በተደራራቢ ሁኔታ ሊሆን ይችላል። ስለዚህ በደንብ አድርጋችሁ ትኩረት ሰጥታችሁኝ ለማዳመጥ ሞክሩ። የመጀመሪያው እንግዲህ ክሮኒክ የሆነ ኢንፍላሜሽን ሰውነታችን ውስጥ ሲኖር ነው። ምን ማለት መሰላችሁ፣ ሰውነት ውስጥ በተለያየ ሁኔታ የሚከሰቱ ብግነቶች አሉ። ለምሳሌ እነዚህ ብግነቶች የአንጀት ብግነት ሊሆን ይችላል። የጨጓራ ብግነት፣ የጡንቻ ብግነት ሊሆን ይችላል። የመገጣጠሚያ ብግነቶች ሊፈጠሩ ይችላሉ። ለምሳሌ አንዳንድ ሰው በጣም ጣፋጭ ነገሮችን በማብዛት ሊሆን ይችላል። ወይም ደግሞ ስፖርት ሲሰራ ምግብ የሚባለው በርገርና ፒዛ መብላት የሚመስለው ሰው አለ ያንን በሚበላ ወቅት አንጀቱ ላይ የሚፈጠሩ የተለያዩ ኢንፍላሜሽኖች ወይም ብግነቶች አሉ። በጣም ከፍተኛ የሆነ የስጋ ምርትን በመጠቀም ምክንያት የዩሪካሲድ ኮንቴንቱ ከፍ እያለ ይመጣና መገጣጠሚያ ውስጥ ልክ እንደ ሪህ አይነት ኢንፍላሜሽኖች ሊፈጥርበት ይችላል። ስለዚህ ሰውነታችን ውስጥ ማንኛውም አይነት ኢንፍላሜሽን ካለ ኢንፍላሜሽን እንግዲህ ጡንቻ ውስጥም ሊፈጠር ይችላል። ይሄ ኢንፍላሜሽን ለምሳሌ አንድ ሰው በጣም አብዝቶ ሶዳ ድሪንኮች ወይም ለስላሳ መጠጦች ኢነርጂ ድሪንኮችን የሚጠቀምም ከሆነ ለዚህ ሊያጋልጠው ይችላል። ስለዚህ የመጀመሪያው ከፍተኛ የሆነ ኢንፍላሜሽን መጠቀማችሁ ነው ወይም ደግሞ በከፍተኛ ኢንፍላሜሽን መጠቃታችሁ ነው። ስለዚህ ይሄ ኢንፍላሜሽን ካለ ሰውነታችን በሙሉ የሚረባረበው ኢንፍላሜሽኑን ማስወገድ ላይ ነው እንጂ ያንተን ይሄ ውድ የሆነ ወይም ተራ የሆነ የጡንቻ መስል ፕሮቲን ሲንተሲስን ማቀላጠፍ አይደለም። ምክንያቱም ሁሌ እላችኋለሁ ጡንቻን መገንባት ማለት ቅንጦት ነው ለሰውነታችን። በዋነኝነት ሰውነታችን ጡንቻን ከመገንባት ይልቅ ሌላ ቅድሚያ የሚሰጣቸው ብዙ ነገሮች አሉ። ስለዚህ ቅድሚያ የሚሰጠውን ነገር ከሰጠኸው የጡንቻ ግንባታውን ወይም እድገቱን ምን ያደረግብሃል ማለት ነው? ሸት ያደርጋል። ስለዚህ ክሮኒክ የሆነ ኢንፍላሜሽን አንደኛው ምክንያት ነው። መፍትሄው ጋር እንመጣለን። ሁለተኛው ኦቨርትሬኒንግ ነው። ኦቨርትሬኒንግ እና አንዳንድ ጊዜ እንዲሆን ተመሳሳይ ትሬኒንግ ሜቶዶች። ይህንን ስላችሁ ምንመሰላችሁ ለምሳሌ ሰውየው ባይሴፕስ ጡንቻዬ ሊያድግ አልቻለም ወይም ቆመ ብሎ ሊያስብ ይችላል። ደረት ሊሰራ በቃ፣ ደረቴ ምንም ሊያድግ አልቻለም ብሎ ይላችኋልና ለኔ ላይቭ ላይም የተለያየ ቦታ ላይ ይሄን ሲጠይቁኝ፣ መጀመሪያ የምጠይቃቸው ጥያቄ ምን ይመስላችኋል? ከየትኛውም ሰውነት ግን ያንን የተጎዳውን ሰውነትን ትኩረት አድርገህ ትሰራበታለህ እላችኋለሁ። ሰው ምን ይሉኛል መሰላችሁ? አዎ በጣም በቃ የደረት እንዲሁም እንዲለወጥልኝ ስለምፈልግ በጣም ነው የምሰራው ይላሉ። ኦኬ። ስለዚህ ስህተታችሁ እዚህ ጋር ነው ማለት ነው ትላችኋላችሁ። ለምን አንድ ሰው አንዱን ጡንቻ ፎከስ ሲያደርግበት ትኩረት ሲሰጥበት በተገቢው መጠንና በትክክለኛው የኤክሰርሳይስ መጠን ከሆነ ፎከስ እያደረገበት ያለው ስ ጉድ ግን በጣም ከመጠን በላይ ፎከስ ያደረግ፣ ለምሳሌ አብዛኛው ሰው እጁ አያድግለትም፣ እጅ እምቢ አለኝ ሊል ይችላል። ለምን ትንንሽ መስሎች ናቸው። ስለዚህ ባይሴፕሱ እንዲያድግለት ከሚፈልገው ጉጉት የተነሳ በጣም በከፍተኛ ሁኔታ ምን ያደርገዋል? ጫና ይሰጠዋል። ስለዚህ በዚህ ጊዜ ከጥሩ ጎኑ ይልቅ ተቃራኒ ጎኑ እያመዘነ ይመጣል። ስለዚህ ኦቨርትሬን መደረግ የለበትም ወይም ደግሞ ጡንቻችን ከአቅም በላይ መስራት የለበትም። ያ ብቻ አይደለም። ኦቨርትሬን በማይሆን ፕሮግራም እራሱ ከሳምንት እስከ ሳምንት ሁል ጊዜ የሚሰሩ አሉ፣ ሰባቱንም ቀን አንዳንድ ጊዜ እንዲያውም አንዳንድ ቀን ደብል ሊሰሩ ይችላሉ። ስድስቱንም ቀን ተከታታይ የሚሰሩ ሰዎች አሉ። በዚህ ጊዜ ላይ ያ መስል እንኳን እያረፈ ቢሆን አጠቃላይ ሰውነታችን ግን ከድካም አልወጣም ወይም ከእረፍት አልወጣም። ስለዚህ ምን እየሆነ ነው? ኦቨርትሬን እያደረገ ነው። ስለዚህ ይሄንን ኦቨርትሬን የሚያደርግ ሰውነት ምን ማድረግ ያስፈልጋል? ማሳረፍ። እንዴት እንመጣበታለን? ስለዚህ ሌላኛው ጡንቻችሁን እድገታችሁን ሸት የሚያደርግ የሚዘጋው ምክንያት ይሄ ነው ማለት ነው። ሌላኛው እንግዲህ የፕሮቲን መጠን በጣም ጥሩ ይመገባል፣ ግን የፕሮቲን አይነቱ ኳሊቲ የሚያንሰው አይነት ከሆነም ይሄም ስህተት ነው። ኳሊቲ የሚያንሰው ማለት ከዚህ በፊት የፖሰትኩትን ልክ ከዚህ ቪዲዮ በፊት የፖሰትኩትን ቪዲዮ እዩትና ከአትክልቶች ጋር በተያያዘ እንዴት መጠቀም እንችላለን የሚለውን ተናግሬ ነበርና አትክልት ላይ ፕሮቲን አለው ስለተባለ ብቻ ያ አትክልት ጥሩ የፕሮቲን ሶርስ ነው ማለት አይደለም። ስጋ ነው ስለተባለ ብቻም ያም ስጋ ኳሊቲው ቤስት ነው ማለት አይደለም። ስለዚህ ትክክለኛ ወይም ቤስት ኳሊቲ ያላቸውን ምግቦች ከና አጠቃቀማቸው ወይም ከምንጠቀምበት ሰዓት ጋር አመዛዝነን መጠቀም በጣም የተሻለ ነው። የመጨረሻው እንግዲህ የኢንሱሊን ሴንሲቲቪቲ በጣም ደካማ መሆን ይሄ አንድ ጉዳት አለው። ኢንሱሊናችን በጣም የሚሰጠው ምላሽ ዝቅተኛ ሲሆን የእድገት ሆርሞኖችም ላይ ቴስቶስትሮንም ላይ ምርቱ ላይ ተጽዕኖ ያሳድራል። ከዚህ በተጨማሪ እንግዲህ አንድ ሰው ሁልጊዜ ጊዜ ሁል ጊዜ ሁል ጊዜ ተመሳሳይ የፈለገ ቤስት ፕሮግራም ልስጣችሁ። ይህንን ቤስት ፕሮግራም ሁል ጊዜ የምትሰሩት ከሆነ ሁል ጊዜ ያንን ቤስት ፕሮግራም እየደጋገማችሁ የምትሰሩት ከሆነ በጣም ስተት ነው። ስለዚህ ዞር ብላችሁ እስኪ ከዛሬ ወር በፊት ከዛሬ ሁለት ወር በፊት እየሰራው ያለውትን ስራ ራሱን አሁንም እየሰራው ያለውት ለውጣ አታገኙ። ተግባብተን አላል አይደል? እስቲ አሁን ደግሞ ከዚህ አናቦሊክ ሬዚስታንስ ታዲያ እንዴት እንውጣ? እንግዲህ ግልጽ ነው አይደለ? የእነዚህን ተቃራኒ ነገሮች ማድረግ ነው። አሁን ያልኳችሁን ነገሮች ተቃራኒ ማድረግ ነው። ግን እስቲ ዲቴይል እንዴት አድርገን አተገባበር ላይ እናመጣዋለን የሚለውን ላስረዳችሁ። የመጀመሪያው እንግዲህ ማስተካከያ መንገድ ዲሎድ ነው። ሁልጊዜ በተለያዩ ቪዲዮዎች ላይ አክቹዋሊ እለዋለሁ። ዲሎድ ማለት ምን መሰላችሁ? አሁን ከምትሰሩበት ጫና የተወሰነ መቀነስ ይሄ ማለት እንዲሁም በኤግዛምፕል ብሰጣችሁ ለምሳሌ ከስድስት እስከ ስምንት ሳምንት ለሁለት ወር ያክል ወጥራችሁ በሚገርም ክብደት እየሰራችሁ ከሆነ በአንድ ጊዜ አንደኛውን ሳምንት ላይ የምታረጉት አላችሁ፣ የኤክሰርሳይሱን መጠን በጣም ተቀንሱታላችሁ፣ የክብደቱን መጠን ተቀንሱታላችሁ። የዚህ ጊዜ ሰውነታችሁ ዲሎድ ይሆንበታል። ያ ማለት በፊት ከምትሰጡት የእንቅስቃሴ አይነት ወይም የሸክም አይነት በጣም ይቀንስበታል። ሲቀንስበት ይደነግጣል። ሰው ምን ያደርጋል ማለት ነው? ወደዛ እንትን ይሄ ወደ ነበረው ያለውን ስትሬንግዝ ለማጣት ወይም ምን ለማለት ወደኋላ መንሸራተት ይጀምራል። ከዛስ ልክ ያንን ካደረጋችሁ በኋላ አንድ ሳምንቱን እንደዛ እንዳደረጋችሁ፣ በቀጣዩ ሳምንት እስከ ፌለር ድረስ ከበድ ያለ ክብደት ይዛችሁ ወደ በፊቱ ሮቲውን ስትመለሱ ያኔ ድሮ ያነቃቃው የነበረው ሁኔታ አሁንም ማነቃቃቱን ይቀጥላል። አንዳንዶች እንደውም ኦልሞስት አስረኛው ወይ አስራ ሁለተኛው ሳምንት አካባቢ አንድ ሳምንት ምናምን ሁለት ሳምንት ከእንቅስቃሴ ያቆማሉ። ያንን የሚያደርጉት ምንድን ነው? ዲሎድ ለማድረግና ሰውነታቸውን ድጋሚ ስፓርክ አድርጎ ልክ አንዳንድ ጊዜ ኔትወርክ ሲያዘጋችሁ ምን ታደርጋላችሁ? ኔትወርክ ሲያዘጋችሁ ፍላይት ሞድ ታደረጉትና ስትከፍቱት ኔትወርክ ፍለጋውን በሚሯሯጥበት ጊዜ ስልካችሁ የተሻለ ኔትወርክ ከፍ ያደርግላችኋል፣ ኢንተርኔቱን ቡስት ያደርግላችኋል አይደል? ልክ እንደዛ ማለት ነው። ተግባብተናል? አለ። ስለዚህ ይሄ አንደኛው ሜትር ነው። ሌላኛው ሜትድ አሁን እየሰራንበት ካለው የትሬኒንግ አንግል ትንሽ ለውጥ አድርጉት እባካችሁ። ሁል ጊዜ ለምሳሌ፣ ሁል ጊዜ ይሄንን የሚገፋ ሰው ካለ የደረቱን ሁልጊዜ ለምን እንደዚህ ያደርጋል? በሚፈልገው አካሄድ የማይሄድለት ከሆነ እስቲ ገልብጡት፣ ገልብጡትና እንደዚህ አምጡት። ምን ችግር አለው? አንግሉን መቀየራችሁ በተሻለ ያንን መስላችሁን ወይም ያንን ጡንቻችሁን፣ ኢንጌጅመንቱን በተወሰነ መልኩ እንዲያስተካክል ያደርገዋል። ተግባባን አይደለ? ሁል ጊዜ የትራይሴፕስ ገብታችሁ ይሄንን የምትሰሩ ከሆነ አንድ ቀን ደግሞ ቀይሩትና እንደዚህ ስሩ። ወይ ደግሞ ተኝታችሁ ይህንን ስሩ። ጀስት ላይክ በጣም ብዙ አይነት ኦፕሽን መጠቀም ትችላላችሁ። ስለዚህ ሁልጊዜ ለምሳሌ እንደዚህ ባይሴፕስ የምትሰሩ ከሆነ እንደዚህ ውሰዱትና እንደዚህ ስሩ፣ ወይ እንደዚህ ያዙና እንደዚህ ስሩት። ስለዚህ የሆነ አንግል ስትቀይሩለት በአዲስ መልኩ ተች ታደረጉታላችሁ። አንዳንድ ጊዜ ገጥሟችሁ አያውቅም? ለምሳሌ እናንተ ብቻችሁን ትሰራላችሁና የሆነ ፍሬንዳችሁ ጋር ሄዳችሁ በእሱ ፕሮግራም ሰራችሁና እሱ ፕሮግራም የተለየ ከሆነ በማግስቱ ስትራፖላ ሊይዛችሁ ይችላል። ኤክሰርሳይዝ እኮ አላቆማችሁ ግን አንግሉን ስለቀየራችሁ ሰውነታችሁ የሚረዳበት ፐርሲቭ የሚያደርግበት መንገድ በጣም እንዲለይ ያደርገዋል ማለት ነው። ሌላኛው በጣም ኳሊቲ ኦፍ ፕሮቲን ላይ ትንሽ ሞዲፊኬሽን አድርጉ። ያ ማለት እንግዲህ ፕሮቲን ከዚህ በፊት ብያችኋለሁ፣ ፕሮቲን ሁሉ ፕሮቲን አይደለም ብዬ በጣም ጨቃጨቃለሁ። ያ ማለት ምን መሰላችሁ? የፕሮቲን ይዘት ያላቸው ሆነው ግን ሰርች አርጓቸው ወይም እዚህ ጋር አስቀምጥላችኋለሁ የሉሲን መጠናቸው ከፍተኛ የሆኑ የፕሮቲን ምርቶች ላይ ፎከስ አድርጉ። ምክንያቱም አንድ ሰው ከፍተኛ የሆነ የሉሲን መጠን ወይም ደግሞ የአሚኖ አሲድ አይነት ነው ሉሲን። ብራንችድ ቼን አሚኖ አሲድ ነው የሱ መጠን በከፍተኛ ሁኔታ ካለ የጡንቻ የፕሮቲን ግንባታን በከፍተኛ ሁኔታ ለማፍጠን ይረዳዋል። ስለዚህ የሉሲን መጠን ወይም የሉሲን ይዘት ያላቸው ምግቦች ላይ ፎከስ ማድረግ በራሱ አንደኛው ተጨማሪ ጥቅም ይሆንላችኋል ማለት ነው። ሌላኛው እንግዲህ ሌላኛው እንግዲህ ስትረስን ወይም ሰውነት ላይ የሚኖር ጫናን መቀነስ ነው። ምክንያቱም አንድ ሰው በጣም በሚጨነቅበት ሰዓት ላይ፣ ሀሳብ በሚያበዛበት ሰዓት ላይ፣ የስራ ጫና በሚኖረው ሰዓት ላይ ከፍተኛ የሆነ ኮርቴዞል በሰውነት ውስጥ እንዲከማች ያደርጓል የዚህ ኮርቴዞል ምርት ደግሞ ከፍ ማለት ምን ያደርገዋል? ኢንፍላሜሽኖች በጣም ከፍ እንዲሉ እና የቅድም ያልኳቸው ችግሮች እንዲመጡ ያደርጋቸዋል። ያ ብቻ አይደለም። አንዳንድ ሰው ደግሞ ከዚህ ስትረስ ለመውጣት ወይም ደግሞ ኤክሰርሳይዝ ላይ ያለውን ሞቲቬሽን ከፍ ለማድረግ በጣም ከፍተኛ የሆነ ካፌኖችን ይጠቀማል። ካፌኖቹ በራሳቸው ደግሞ ኤክሰስ ከሆኑ መጠናቸው ከበዛ ይህንን ሜታቦሊክ ወይም ደግሞ አናቦሊክ ሪዚስቲቪቲን ከፍ ያደርጉታል። ስለዚህ ይሄንን ነገር ማስተካከል፣ ረፍት ማድረግ። ረፍት ስናደርግ በተቻለ መጠን ፀሐይ በምናገኝበት ሁኔታ ረፍት ማድረግ፣ ቤታችን ቆልፈን ከመቀመጥ ይልቅ የተወሰነ ወክ እያረግን ረፍት ማድረግ። ያ ብቻ አይደለም፣ በቂ እንቅልፍ መተኛት፣ ጭንቀቶችን መቀነስ፣ የካፌን ፕሮዳክቶችን የአነቃቂ የሆኑ የተለያዩ ይሄ ኢነርጂ ድሪንኮች የምትሏቸውን። ያ ብቻ አይደለም፣ ጀስት በጣም ጣፋጭና በልክ የሆኑ ስኳር የበዛባቸውን ምግቦች ምን ማድረግ ዳውን ማድረግ፣ በተወሰነ ሁኔታ ከምን እንድትወጡ ያደረጋቸዋል፣ ከትሬኒንግ ፕላቶ ወይም ደግሞ ከአናቦሊክ ሬዚስታንስ እንድትወጡ ያግዛቸዋል። በመጨረሻው እንግዲህ አንዳንድ ሰፕሊመንቶች ሊረዷችሁ ይችላሉ። ለምሳሌ ክሪያቲን መጠቀም ሊሆን ይችላል፣ ፊሽ ኦይል መጠቀም ሊሆን ይችላል፣ ቫይታሚን ዲ መጠቀም ሊሆን ይችላል። እነዚህ በተወሰነ መልኩ ያግዟቸዋል። አሁን እነዚህ ሁላ የተለያየ አናቦሊክ ስትረስን ለማስተካከል የምንጠቀምባቸው ናቸው አይደል ግን መሬት ላይ ስናወርድ ሁሉንም በአንድ ጊዜ አትጠቀሙ ሁሉንም በአንድ ጊዜ ከምትጠቀሙ ለምሳሌ ወርካውት እያደረጋችሁ ነው አይደል በዚህኛው ሳምንት ዲሎድ አደረጋችሁ አይደለ ስለዚህ ዲሎድ ስታደርጉ ሌሎቹንም ለመተግበር አትሯሯጡ ዲሎድ አደረጋችሁ አለ ስለዚህ ዲሎድ አድርጉ በዚህ ሳምንት ወይም ደግሞ እየሰራችሁበት ያለውን ጫና ቀንሱ ሁለተኛው ሳምንት ላይ ደግሞ ምን ትሄዳላችሁ አዳዲስ የሆነ ድግግሞሽ አዳዲስ የሆነ የኤክሰርሳይዝ አይነት አዳዲስ የሆነ በፊት ከምትሰሩበት ወጣ ያለ ሴት ምናምን እያደረጋችሁ ደግሞ ምን ማድረግ የተወሰነች ጨምር ማድረግ ገብታችኋል አይደለ ለወጥ፣ አንግሎቹን ከዛ ቀጣይ ሳምንት ላይ ደግሞ አንግሎቹን፣ ኤክሰርሳይዝ ቫራይቲዎቹን ደግሞ ከተለያየ ነገር መቀያየር። ከዛ ደግሞ የልል ቀጣዩ ሳምንት ላይ ደግሞ የፕሮቲን አይነታችሁ ለምሳሌ ሁል ጊዜ ቺክን፣ አሳ እና ስጋ የምትበሉ ከሆነ ይሄኛው ላይ ደግሞ የአደንጓሬ፣ እንቁላል፣ ወተት አይነት ነገር ቀጣይ ላይ ደግሞ እርጎ አይ ምናምን እያረጋችሁ አያችኋል ስለዚህ የፕሮቲን አይነታችሁን በራሱ ምን እያረጋችሁት መጣችሁ ማለት ነው እየቀያየራችሁት እየቀያየራችሁት እየቀያየራችሁት መጣችሁ ማለት ነው ስለዚህ ይሄንን ስታረጉ በከፍተኛ ሁኔታ ሰውነታችሁ ከምን ሊወጣ ይችላል ከአናቦሊክ ስትረስ እንዲወጣና ሰውነታችሁ በጥሩ ሁኔታ እንዲያገግም ወደ ነበረው ፈጣን እድገት እንዲመለስ ወይም ደግሞ ከዛ ገና ስታክ ካደረገ ደግሞ ከዛ እንዲለወጥ ያደርጋል ምናልባት አንድ ሰውነታችሁ ለይቶ ደግሞ ከገገመ እንዴት አድርገን ማውጣት እንችላለን? ያንን ሰውነት እንመለከታለን በቀጣይ ቪዲዮ። ታዲያ አስራ ሰባት ደቂቃ ሙሉ እዚህ ቤት ስትቆዩ ይሄ ቤት አልጠቀማችሁም፣ አልተመቻችሁም፣ እናንተ ነው የምታውቁት። ያንን እንደተመቻችሁ ማውቀው እንግዲህ በእናንተ ሀሳብ አስተያየት ነው። ዝም አትበሉ፣ ኮሜንት አድርጉ፣ ትንሽ አንቀሳቅሱት። መቶ ሺህ ልንገባ ጥቂት ነው የቀረን። ቴንክዩ፣ በጣም አመሰግናለሁ ቤተሰቦች፣ እወዳቸዋለሁ። ባባይ